በሀገር አቀፍ ደረጃ ከተሞች ዘመናዊ ጽዱና ለነዋሪው ምቹ የማድረግ ግብ ተይዞ እየተሰራ ባለው የኮሪደር ልማት ስራ ከተሞች ቀድሞ የነበራቸው ገጽታቸው ተቀይሮ ውብና ማራኪ ከመሆን ባለፈም የአኗኗር ዘይቤንም የቀየረ ነው። የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታው ተስፋሁን ጎበዛይ ከማዕከላዊ ኢትዮጵያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ከአቶ ዘሪሁን እሸቱ ከከተማ አስተዳደሩ ከንቲባ ጋር በመሆን በሆሳና ከተማ እየተሰራ ያለውን የኮሪደር ልማት ስራ ተመልክቷል። ከምልከታው በኋላ ሚኒስትር ዴኤታው በሰጡት ማብራሪያ የማዕከላዊ ኢትዮጵያ ክልል በአምስቱ የኢኮኖሚ መስኮችና በአራቱ የትኩረት አቅጣጫዎች ላይ እየተሰሩ ያሉ ስራዎች ውጤታማ መሆናቸውን ተናግረዋል። ማዕከላዊ ኢትዮጵያ ክልል እንደምናውቀው ከተመሰረተ ገና ሁለት ዓመት የሆነው ክልል ነው። ግን በሁለት ዓመት የተሰሩ ስራዎች በከተማ ልማትም፣ በግብርና ትራንስፎርሜሽንም፣ በገጠር ኮሪደር እና በመሳሰሉት ዋና ዋና ኢኒሼቲቮች እየተሰሩ ያሉ ስራዎች በመደመር መንግስት የተቀመጡትን የመፍጠር መፍጠንና መዝለል የሚሉትን እሳቢዎች ታሳቢ ያደረጉ ናቸው። በአጭር ጊዜ በአነሰ ወጪና ህዝብን ባሳተፈ መልኩ በርካታ ውጤቶችን በአንድ ጊዜ ለማግኘት በሚያስችል ሁኔታ ነው ታቅዶ እየተሰራ ያለው። ይህም ደግሞ ከፍተኛ የሆነ ውጤት እያመጣ ነው የሚገኘው። ዛሬ ያለንበት የሆሳና የኮሪደር ልማትን ነው እየተመለከትን የነበረው። የኮሪደር ልማት እንደሚታወቀው በእሳቤ ደረጃ ሲነሳ ከተሞችን ዘመናዊ ማድረግ፣ ለኑሮ ምቹ ማድረግ፣ ለዜጎች ብልጽግናና ለምናልመው ሁለንተናዊ ብልጽግና መሰረት እና መደላድል የሚፈጥሩ የማድረግ ስራ ነው። ይህንንም በዋነኝነት አዲስ አበባ ላይ እንደ ሰርቶ ማሳያ እንዲሰራ በከፍተኛ ቁርጠኝነትና ትጋት ተሰርቷል። ህዝቡ ለልማት ስራው ቅን በመሆኑም ለሌሎች አካባቢ ምሳሌ ሊሆን የሚችል ስራ በከተማው ተሰርቷል ብሏል። አብዛኛው በፈረሱ ቤቶች እንኳን ህዝብ ህብረተሰቡ ራሳችንን ልማቱን ስለምንፈልገው በሚል በቀናነትና በተባባሪነት ነው ስራዎች የተሰሩት። በእነዚህ ወክወዮች ያየናቸው መሰረተ ልማት የተሟላላቸው መንገድ የአንድን ከተማ መሰረተ ልማት የሚባሉት ውሃ፣ መብራት፣ ኤሌክትሪክ እንዲሁም የቴሌኮሙኒኬሽን መገናኛ መስመሮችን የጠበቁ መብራቶቻቸው በጣም የደመቁና ለምሽት እንቅስቃሴም ለማንኛውም ስራም የሚያግዙ ናቸው። በየቦታው ያሉት ማረፊያዎች ደግሞ ሰዎች እንቅስቃሴ በሚያደርጉበት ጊዜ በየቦታው እያረፉ ፎይታ የሚወስዱባቸው ቦታዎች ናቸው። አጠቃላይ ከ12 ኪሎ ሜትር በላይ በማለቅ ላይ ያለ እንዲሁም ደግሞ ከ35 ኪሎ ሜትር በላይ በእቅድ ላይ ያለ የኮሪደር ልማት አካል የሆነውን ዋናውን መንገድ ተከትለን ያየነው ነው። እጅግ በጣም አበረታች ነው። የሆሳና ከተማ የኮሪደር ልማትን እንደ አራያነት የምንወስደው ለሌሎችም ክልሎች በአጭር ጊዜ መድረስ እንደሚቻል የሚያሳይ ነው። እንደምታውቁት ያው በሀገራችን በርካታ ከተሞች ከሰባ በላይ በሚሆኑ ከተሞች የኮሪደር ልማቶች እየተሰሩ ነው ያሉት። ከነዛ ውስጥ ደግሞ አንዱ እንደማሳያ የሆሳና ከተማ በፍጥነት በህዝብ ባለቤትነት እና ከሀገር ውስጥ ያለ ብቻ ሳይሆን በዲያስፖራ ማህበረሰቡም በከፍተኛ ሁኔታ በባለቤትነት ስሜት እያገዘው እየተሰራ ያለ ስራ ነው። ባለፉት 19 ዓመታት በተከበሩ የብሔር ብሔረሰቦችና ህዝቦች ቀን በዓላት በርካታ ትሩፋቶች ተመዝግበዋል ያሉት ሚኒስትር ዴኤታው ትሩፋቶቹ በማዕከላዊ ኢትዮጵያ ክልልም ልቀው ታይተዋል። ምን ያሉት በርካታ ክልሎች የብሔር ብሔረሰብ በዓልን ለማክበር በልዩ ሁኔታ ተነሳስተው ስቴዲየሞችን ገንብተዋል፣ መንገዶችን አስተካክለዋል፣ ሆቴል ግንባታዎችን ብዙ ኢንቨስት አድርገዋል። ይሄ እስካሁን ድረስ በ19 የብሔር ብሔረሰቦች የተከበሩባቸው ከተሞች የታየ እውነታ ነው። ይህንን እውነታ ወደ ማዕከላዊ ኢትዮጵያ ስናመጣውም ደግሞ በላቀ ሁኔታ አይተነዋል። ትናንት ከገባን ጀምሮ እየተመለከትናቸው ያሉ የስቴዲየም ግንባታ ለምሳሌ በሁለት ወር ውስጥ የተሰራው ቮሊዩም ምናልባትም በሁለት ዓመት በአራት ዓመትም ለመስራት የሚከብድ አይነት ቮሊዩም ነው። ቀንና ሌሊት መቆጣጠር ከተቻለ፣ ቀንና ሌሊት ክትትል ከተደረገ፣ ከላይ እስከታች ያለው አመራር ባለሙያና ፈጻሚ አካላት በሙሉ ተቀናጅተው መስራት ከቻሉ በጣም በአጭር ጊዜ ተአምር መስራት እንደሚቻል ያሳየ ነው። የሆሳና ከተማ አስተዳደር ከንቲባ ሳሙኤል ሽጉጤም በከተማው እየተሰሩ ያሉ የኮሪደር ልማት ስራ የከተማዋን ገጽታ የቀየረ መሆኑን አንስተው ስራውን በአጭር ጊዜና በጥራት ለማጠናቀቅ በልዩ ትኩረት እየተሰራ ስለመሆኑ አስረድተዋል። ይህ አሁን የምንገኝበት የኮሪደር ልማት የተሰራው 124 ኪሎ ሜትር ሁሉንም ሊባል የሚችሉ የኮሪደር መሰረታዊያንን የያዘ ነው። የእግረኛ መንገድ አለ፣ የአካል ጉዳተኞች መንገድ አለ፣ የሳይክል መንገድ አለ፣ አረንጓዴ ልማት አለ፣ ማረፊያ ቦታዎች አሉ፣ የአውቶቡስ መጠበቂያ ቦታዎችና እንደምታዩትም ስማርት ፖሎች ጭምር የተገጠሙበት ነው። በዚህ ሳይት ላይ ወደ አምስት ፋውንቴኖች አሉ። አሁን የሳይክል ዌይ ነው እየተሰራ ያለው። ከዚህ በተጨማሪ ከአዲስ አበባ መግቢያ በር ላይ ከዩኒቨርስቲያችን ወደዚህ በሚመጣው 113 ኪሎ ሜትር በፌዴራል መንግስት የሚሰራው መንገድ ላይም ተመሳሳይ የሆነ 13 ኪሎ ሜትር ኮሪደር ልማት እየለማ ነው። የአስፋልት መንገድ ጭምር ማለት ነው። ሌላኛው ከመሰረተ ልማት አንጻር በከተማ አስተዳደሩ 20 ኪሎ ሜትር የውስጥ ለውስጥ አስፋልት እየተገነባ ነው ያለው። ቀደም ስል የነበረው የፌዴራል 5 ኪሎ ሜትር ጨምሮ በከተማ ውስጥ 38 ኪሎ ሜትር የአስፋልት መንገድ እየተገነባ ይገኛል። እነዚህ ሁሉ ለብሔር ብሔረሰቦች በዓል ከተማውን ውብና የደመቀ ሆኖ እንዲገኝ ለማድረግ ነው እየተሰራ ያለው። በእርግጠኝነት ደግሞ አብዛኛው ወደ በዓሉ ማክበሪያ ስፍራዎች ላይ የሚወስዱ መንገዶች ለበዓሉ በሚደርስ አግባብ እየተሰራል።